ለመፍላት እኔ በቃ ወይ ስደትም ወይ ህገ ወጥም ቢሆን እኔ እሄዳለሁ። በቃ እንዳያገኙ ነው የማደርገው። ካሁን በኋላ ከቤተሰቦችም ጋር እኔ ካሁን በኋላ መጨቃጨቅ አልፈልግም። አክስቴን ብትሆን ካሁን በኋላ ፈልገሽ ምን ብለሽ እሺ ብለሽ ነው የገባሽው። ሞት ላይ መስለ ሞቴ ሞት ላይ መስለ

ቤት ናችሁ። ደህና ናችሁ። እኔ ያለ እግዚአብሔር ይመስገን። ያው እንግዲህ ውድ ቤተሰቦቼ ባለፈው ወንድሜ መቶ ተኮጥቶኛል፣ መሬትም አይሸጥም ብሎኛል። ስለዚህ እኔ ምን ማድረግ እንዳለብኝ አላውቅም። በጣም ከብቶኛል። እሱ ሲጀመር በእጁ ዙረን ቤት ገብቼ በቃ ቤቱ እንድጨርስለን ማለት ነው እኔ ምንም ነገር በማለቅበት መሬቱን ሁሉ ሊሸጥ ከደላላ ጋር ተስማምቶ ጨርሶ ነው የጠበቀኝ ማለት ነው። እና እህቶቼ እናንተ ምን ትሉኛላችሁ? ምን እኔ ተመልሼ የት ልሂድ? ወይስ በእውነት እኔ በጣም ከብቶኛል ያለው እህቶቼ። ስጀምር አታሎኛል። እንደሚያኖረኝ ቤቱን ጨርሶ እንደ እንትን እንደሚልልኝ ነበር ያደረገኝ። አባቴ መሬት ሽጭ ያሰራው ምን አለ ምን አለ ገና ብታዩት ቤቱ ማለት ነው በጣም በጣም በጣም ገና ብዙ ወጪ ያለው። እኔ ደግሞ በዚህ ሰዓት ላይ ምንም ነገር የለኝም፣ ምንም ነገር ማለት ነው። ከዩቱብ ያው ትንሽ ትንሽ ማገኛት ነው። እሷ ደግሞ ከወዳችንም አታልፍም፣ እና ምን ማድረግ እንዳለብኝ እኔ አላውቅም እህቶች፣ በእውነት በጣም በቃ ጨንቆኛል፣ በጣም ከፍቶኛል። ምን ማድረግ እንዳለብኝ እራሱን የጠፍቶብኛል። ናአዩ የለችም አጠገቤ። ለማን እንደም- ለማን ራሱ ማወያየው ሰው እራሱ አጠገቤ የለም። ያው እሷ ሰላም ናቸው ብላ ነው የምታስበው፣ ግን እኔ በዚህን ሰዓት ላይ ምንም ሰላም የለኝም። አሁን ወንድሜም እንደዚያው ባለፈው መቶ ተቆጥቶኝ ነው የሄደው። እንዴት እንደዚህ ያደርጋል? እንዴት ታስቢያለሽ እናንተ? ቪዲዮ ላይ ያያችሁትን ብቻ አይደለ። አሁን ባይ ውስጥ እራሱ በጣም ተቆጥቶኝ ነው የሄደው። እንዴት እንደዚህ ያስባል ሲጀመር? ብሎ በጣም ተቆጥቶኝ ነው የሄደው እና እኔ በቃ ከማን ምን መሆን እንዳለብኝ ራሱ አላውቅም። እና እህቶቼ እናንተም ደግሞ እንዳትታላሉ በእውነት እኔ በጣም እየተጫወተብኝ ነው ያለው እህቶቼ እኔ ምን እንደማረግ እራሱ አላውቀውም በእውነት በጣም ነው የከፋኝ በጣም ማለት ነው እንደገና ደግሞ ያለኝ ቅርጽ ንም በቃ አልቋል። ምንም ነገር የለኝም። በዚህ ሰዓት ላይ ምን ማድረግ እንዳለብኝ ተመልሼ ልሰደድ ወይ፣ ወይስ ምን አባቴ ድውዱነት፣ እኔ በቃ እኔ እንጃ ወዴት ብን ብን ብን ብዬ የምጠፋበት ራሱ ጠፍቶብኛል። ወደ ደና ቤተሰብ የለኝም የሚረዳኝ ጠፍቶብሽ ነው ወይ? እሱ አታለውሽ እንደዚህ ለማድረግ ነው በእጅ ያስገባሽ ብሎን ወንድሜ ራሱ የተቆጣኝ እሱ አውቆ ነው እንደዚህ ያለሽ። የዛኔ እንትን ፊል ነው ረቃሽን ወዲያውኑ ወረቀ ጽፎ አይሰጥሽም ነበር? እንዲያደርግልሽም ነበረው እያታለልሽ እኮ ነው ያለኝ ወንድሜ። እውነቱን ነው ፊልም እውነቱን ነው እያታለለ ነው አሁንም ማለት ነው። ይህ በቃ አልቻልኩም፣ ውድ ቤተሰቦች እውነት አልቻልኩም። በቃ አይምሮ ይመሻ ከሙሉ አቅቶኛል። ምን ማድረግ እንዳለብኝ አላውቅም። እኔ ቤት ስራልኝ አላልኩት፣ እንደዚህ አድርግልኝ አላልኩት። ማን እንትን እንዳለው እኔ ምን አቅላት አለው? ቤት አነሰኝ አላልኩም እኔ

እና ውድ ቤተሰቦቼ እኔ የሆነ ነገር እንኳን ብን የሆነ ነገር ብሆን እንኳን እኔ አዩም እንዳታዝንብኝ። ውድ ቤተሰቦቼ እናንተ በስደት ዓለም ያለ ስደቶች የምትከታተሉኝ በሙሉ እንዳታዝኑብኝ በእውነት ነው የምላቸው። እኔ አሁን ወዴት እንደሚሄድ አላውቅም። እኔ የሆነ በቃ የሆነ ነገር እንጃ በቃ እኔ አዩም እንዳታዝንብኝ። በዚህ አጋጣሚ አዩ እህቴ በጣም ይቅርታ። ቪዲዮንም መቼም ታየዋለሽ። እኔ ከአሁን በኋላ አታገኘኝም። ስልኬን ማጠፋለሁ። ምንም ነገር በቃ ቤትም ቤትም ላታገኙኝ በቃ እኔ ከአሁን በኋላ አታገኙኝም። አንቺን ብትሆኝ ማለት ነው። እሱም መቶ ብጨቀጭቅሽ እኔ የለሁም። እና ውድ ቤተሰቦቼ በጣም ይቅርታል። እንዳትከፉብኝ። እናንተን ብትሆኑ ማለት ነው። ስልኬንም እዘጋለሁኝ። እማረጉ ግራ ሲገባብኝ ነው ምን እንደማደርግ ራብ ስለማላቅ ነው። ወደ ቤተሰቦቼ በቃ ምን አባቴ ላደርግ፣ በቃ ያለኝ አማራጭ ይሄ ነው። እሷንም ሄዶ እንዳይጨቀጭቃት ምንም እንዳይላት እኔ በቃ ወይ ስደትም ወይ ሕገ ወጥም ቢሆን እኔ እሄዳለሁ በቃ እንዳያገኙኝ ነው የማደርገው። ከአሁን በኋላ ከቤተሰቦቼም ጋር እኔ ከአሁን በኋላ መጨቃጨቅም አልፈልግም። አክስቴ ብትሆን ከአሁን በኋላ ፈልገሽ ምን ብለሽ እሺ ብለሽ ነው የገባሽው፣ ከአሁን በኋላ አያገባኝም ነው የምትለኝ። ስለዚህ በቃ እኔ እንጃ ህመሜ ህመም ሞቴ ሞት ላይ መስለ እኔ የተስተካከለ መስሎ ነበረ። ምንም ነገር የተስተካከለ ነገር የለም። እኔ ብዙ ነገር የደበኳት ነገርም አላዩን በጊዜ አይገባ ምን አይል በቃ ሲገባ ሲወጣ ጭቅጭቅ ነው። በእጁ ከገባው በኋላ ምንም በቃ ሰላም እራሱ የለንም ከገባው ጊዜ ጀምሮ ማለት ነው እና ህማሜ ህማም ሞቴ ሞት ላመስትስ ሄዳለች ብለህ መሬትን ብትሸጥ ምንም ብትል ማለት ነው። መቼም ይሁን መቼ መምጣት አይቀርምና እንዳትደሰል መሬቱንም መሸጥ